ሰበር ዜና መስከረም 27። ጤና ይስጥልኝ አድማጭ ተመልካቾች፣ እንደምናረፈዳችሁ የሰዓቱን አበይትና ሰበር ዜናዎች በዕለቱ በሁለተኛ የዜና ውጃችን ዳግም ይዤ ቀርቤያለሁ። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። ሰበር ዜና የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚልቅ እዝ እጅግ አስፈላጊና ወታደራዊ ስትራቴጂክ መሬት የሆነችውን ጋሸና ከተማን ከእልህ አስጨራሽ ውጊያ በኋላ የብልጽግናን ኃይል ሙሉ በሙሉ በመደምሰስ ከተማዋን ተቆጣጥሯል። ዝርዝር ዘገባ ይዘንበታል። በወሎ የሚደረገው ውጊያ በከፍተኛ ሁኔታ ማገርሸቱ ተነገረ። የፋኖ ኃይሎች በአገዛዙ ጦር ላይ መብረቄ ጥቃት ፈጽመዋል። በተቃራኒው የአገዛዙ ኃይል የድሮን ጥቃቶችን ፈጽመዋል። ሶስተኛ ኮር በፋኖ ከባት ፈጽሞበታል። በከፍተኛ ድምጽ ባለው ሞንታርቦ ስፒከር እጅ ስጥ አልያም ትደመሰሳላችሁ እየተባሉም ነው። በዝርዝር ወሎ ላይ ያለውን ሁኔታ እንመለከታለን። ጎጃም ላይ ኮረኔል አሻግሬ ዛሬ በቀን 27 በፋኖ ተገድሏል። የብልጽግና ጀኔራሎች ጎጃም ቡዳ ሆኖ በላን እንዳሉት በጎጃም እያለቁ ነው። በጎጃም አገው ምድር በተፈጸመ ጥቃት አንድ ተሳቢ ሙሉ ሰራዊት የጫነ መኪና ከነ ወታደሮቹ ዶጋ መጋበድ መሆኑም ተነግሯል። እንዲሁም ፋኖ ከተማ መቆጣጠሩም ተነግሯል። በዝርዝር ጎጃም ላይ የተፈጠረውን እንቃኘዋለን። ፋኖ ማርሸትም በስልክ መስመራችን ላይ አለም ታደምጡታላችሁ። ወዲህ ደግሞ ብልጽግና ረሃብና ስደት ባለበት ሀገር 800 ሚሊዮን ዶላር ለእያንዳንዱ ጀት ከፍሎም ስድስት የጦር ጀቶችን ከሩሲያ ሊገዛ መሆኑም ተነግሯል። ብልጽግና ፋኖንና ኤርትራን በጦር ጀቶቼም አጠፋቸዋለሁ ብሏል። ኤርትራ ላይም እርምጃ ወስዳለው ሲል ለተባበሩት መንግስታት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 ይሆናል እንዲሁም በኮመንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ ገቡትን ታጊያዎች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ፣ እስከ ፍጻሜው ድረስ አብራችሁኝ ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። የድሮን ጥቃት በጋሸና ሲፈጸም የፋኖ ጥቃት ባለስልጣናቱን አበሳጅቷል። መከላከያ የበላይ የመሆንበትን ጀት ገዝቻለሁ ብለዋል። ትምህርት መቋረጡ ሲነገር ዩጋንዳ ኢትዮጵያውያንን አባራለሁ ብላለች። እነዚህን የተመለከተ ጥልቅ ዳሰሳ በሰፊው በቅድሚያ ላደርሳችሁ በሰሜን ወሎና በደቡብ ወሎ በፋኖ ኃይሎችና ና በመከላከያ ሰራዊት መካከል ከባድ ውጊያ እየተካሄደ ይገኛል። በመድፍና በድሮን በሞርተር የታገዘ ነው የፋኖ ኃይሎች መከላከያ ላይ ከባድ ጥቃት ሰንዝረው በርካታ የሰሜን ወሎና የደቡብ ወሎ ከተሞችን ተቆጣጥረዋል። ከደሴ፣ ከኮምቦልቻ፣ ከወልዲያ በቀር ገዢ መሬቶችን ይዘዋል። አስተዳደርም እያዋቀሩ ነው። መከላከያ ሰራዊቱ ከምስራቅ እዝ፣ ከደቡብ እዝ፣ ከምዕራብ እዝ በአየር ወደ ወሎ ተጨማሪ ኃይል እያስገባ ነው። ይህም ሆኖ ግን ፋኖ የተቆጣጠራቸውን አካባቢዎች ማስለቀቅ አልተቻለም። ትላንት የፋኖ ኃይሎች ዋላ ከተማን ሙሉ ለሙሉም ተቆጣጥረዋል። በጋሸና ከትላንት ጀምሮ ከ ከባድ ውጊያም እየተደረገም ይገኛል። ዛሬ ረፋድ ላይ በዚሁ በጋሸና በርካታ የድሮን ጥቃቶችም ደርሰዋል። የአማራ ፋኖ በጎጃም መሪ የሆኑት ዘመነ ካሴም በቅርቡ ማርሽ ቀያሪ ጥቃት እንፈጽማለን ሲሉም መልእክትም አስተላልፈዋል። የሰሞኑ የፋኖች ዘመቻ የመንግስትን ባለስልጣናት እርር ትክን ማድረጉንም መደበቅ አልቻሉም። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በባህር ዳር ከተማ ተገኝተው አማራ በዚህ ልክ ባንዳ ሲሆን አይቻል አውቅም ማለታቸውን ከብስጭትና ከመናደር የመነጨ ንግግር አድርገዋል። ትላንትም በሰፊው ዘግበነው ነበር። አባው ታደሰ ከሰሞኑም በባህር ዳር እንደነበሩም ይታወቃል። የደህንነት ኃላፊዎች፣ ጀኔራሎች፣ ሲቪል ባለስልጣናት ወደ ባህር ዳር እግር አብዝተዋል። ፋኖዎች ሁለት ዓመት በሽምቅ ውጊያ ልምድ ቀስመዋል። ዛሬ ጠዋት አገው ምድር ላይ በተሳቢ ሲንቀሳቀሱ በነበሩም የመከላከያ ሰራዊት ላይ የደፈጣ ጥቃት አድርሰዋል። በተለያየ ወሎ ጥቃት ፋኖ በሚገባ ማጥቃት እንደሚችል ለዓለም አስመስክሯል። የመከላከያ የክብር አባላት ብስጭታቸውን መቆጣጠር ሲያቀታቸውም ታይተዋል። መከላከያ ሰራዊቱ በእግሩ ጥሮም ፋኖን ማሸነፍ የተሳነው ይመስላል። ስለዚህ በአየር የበላይነቱን ተጠቅሞ ፋኖን ለማጥቃት የቆረጠ ይመስላል። ከሩሲያ ሱ35 አምስተኛ ትውልድ የጦር ጀቶችን ለመረከብ ከጫፍ መድረሱ ተነግሯል። አንድ የጦር ጀት 800 ሚሊዮን ዶላር ይፈጃል። የኢትዮጵያ መንግስት ሱ35 ከሩሲያ ገዝቶ የሚረከበው ስድስት ፍሬ ነው ተብሏል። ሰሞኑን በምስራቅ አውሮፓ የተጓዙት የአየር ኃይል አዛዥ ፍርዳሳ ከሩሲያ ወዳጅ ከሆነችው ሀገር ከቤላሩስ ከከባድ እስከ ቀላል የጦር መሳሪያዎችን መሸመታቸውንም የውስጥ ምንጮቻችን አረጋግጠው ልናል። አብይ አህመድም በሩሲያ እንደነበሩ ይታወሳል። የኢትዮጵያ መንግስት ለጦር መሳሪያ መግዣም በቢሊዮን የሚቆጠር ዶላር እያወጣ ነው። ዛሬ ጠዋት ከሲዳማ ክልል ምስራቅ አይዞን ስምንት ወረዳዎች ትምህርት ተቋርጧል። መምህራኖች ደሞዛቸው አልበቀንም፣ ያለፈቃዳችን ከደሞዛችን ለብልጽግና ጽህፈት ቤት መሳሪያ በሚል ተቆርጦብናል በማለት አድማ ማድረጋቸውን የመማር ማስተማር ሂደቱ መቋረጦን ከቦታው አረጋግጠናል። ለመንግስት ሰራተኞች መስከረም ላይ ደሞዝ ይጨመራል ተብሎ ነበር። በኋላ ደግሞ የገንዘብ ሚኒስተሩ አህመድ ሽዴም ደሞዝ ጭማሪው ተራዝሟል ሲሉም ተደምጠዋል። ሰሞኑን ደሞዝ ጭማሪው ተግባራዊ ሆኗል። መንግስት ጭማሪውን መልሶ በቫትና በመዋጮ እየወሰደውም ነው። በሚቀጥለው ወር ደግሞ በነዳጅ ላይ 30 ግብር ይጣላል ተብሏል። ይሄ ደግሞ የኑሮ ውድነቱን አሁን ካለበት በእጅጉም ያሳብደዋል ተብሎ ይጠበቃል። ህዝቡ በኑሮ ውድነት እየተጠበሰም ይገኛል። ህዝቡ በኑሮ ውድነት እየተጠበሰም ይገኛል። ነገር ግን የኢትዮጵያ መንግስት ስድስት የጦር ጀቶችን ለእያንዳንዳቸው 800 ሚሊዮን ዶላር ከፍሎ ሊያስመጣ ነው። የኢትዮጵያ መንግስት የአማራ ክልልን ጦርነት እያለም በኦሮሚያ ውጊያዎች እያሉ የትግራይ ኃይሎች በርካታ ኮማንዶዎችን እያስመረቁም። ይህ በእንዲህ እንዳለ የትግራይ ኃይሎች ቲዲኤፍ ጣጣውን ጨርሶ ግራቀኙን እየቃኘም በሚገኝበት በዚህ ሰዓት ቲዲኤፍ በመከላከያ በብልጽግናና በአማራ ኃይሎች ላይ ቂም ቋጥሮ በሚገኝበት በዚህ ሰዓት ሁለቱ ኃይሎች ማለትም ብልጽግናና ፋኖም እየተዋጉ ይገኛሉ። ሁለቱ በጦርነት ዝለው እስኪወድቁም እየጠበቀ ያለ ይመስላል። ፋኖና ቲዲኤፍ አብረው እየሰሩ ነው ቢባልም እስካሁን ግን ግልጽ የሆነ ነገር አልታየም። ፋኖን ለሁለት ከፍሎታል የሚሉም አሉ። አንደኛው የፋኖ ኃይል ከህዋት ጋር አንሰራም ሲል፣ ሌላኛው የፋኖ ኃይል ደግሞ ከህዋት ጋር እንሰራለን በሚል ነው ክፍፍል የተፈጠረ የሚሉ በርካቶች ናቸው። የኢትዮጵያ መንግስት ይህንን ሁሉ ውጥንቅጥ ሳይፈታ ኤርትራን እዋጋለው ያዙኝ ልቀቁኝ እያለ ይገኛል። ከኤርትራ ጋር የሚደረገው ጦርነት እንደ ሀገር ውስጥ ጦርነት አይሆንም። መከላከያው ከኤርትራ ጋር ጦርነት እያደረገ ቲዴፍ እና ፋኖ ስምምነት አድርገው በመከላከያ ላይ ጦርነት ቢከፍቱም መከላከያው ፍጹም ከምድረ ገጽ ነው የሚጠፋው። መከላከያው ይችላል ወይ ክፍፍል አይፈጠርብንም ወይ ብሎ የሚጠይቅ የብልጽግና ኃይል ግን ፈጽሞ የለም። በጭፍን ይጓዛሉ። ደግሞስ በሰሞኑ በወሎ የመከላከያ አቅም አይተውት የለም ወይ? ኢትዮጵያ አደጋ ላይ ናት። ታጣቂዎች በዝተዋል። መንግስት የተባለውም ሀገሪቷን ከቁጥጥር ውጭም አድርጓታል። ጭራሽ መንግስት ተብዬው ስልጣኑን ለማራዘም ተራ ነገሮችን እየፈጸመም ይገኛል። ወሎ ላይ ሙስሊሞችን በማጥመድ የሃይማኖት ግጭት ለመቀስቀስ ጥሯል። በአፋር ክልል የተቃውሞ ድምፆችም እየተሰሙ ነው። ዓለም አቀፍ ማህበረሰቡ የኢትዮጵያን ሁኔታ በቅርብ ተከታትሎ መፍትሄ ካላበጀለት አደጋም ይዞ ይመጣል ሲሉም ዓለም አቀፍ ተንታኞችም እየተናገሩ ነው። የኢትዮጵያ ሁኔታ ከቁጥጥር ውጪ ከወጣ በብሄር በሃይማኖት ተደራጅቶም ወደ ለየለት ጦርነት እንዳያመራም እያሰጋል ሲሉም፣ ትላንትና ሀሪ ባይስ ባወጡት ሰፊ ትንታኔም ስለ ኢትዮጵያም ዘግበዋል። መንግስት እንደሆነ አዲስ አበባ ብቻ ሰላም ይሁን እንጂ ዳሩቢነ ምንም አይመስለውም። አረብ ሀገሮችና የአውሮፓ ሀገሮች በስደተኞች ይጥለቀለቃሉ። አሁን እንኳን ወደ ደቡብ አፍሪካ፣ ወደ አረብ ሀገሮች፣ ወደ አውሮፓ ሀገሮች፣ ወደ ዩጋንዳ ኢትዮጵያውያን እየተሰደዱ ነው። ዩጋንዳ ቢቸግራት ኢትዮጵያውያን ስደተኞችን አባራለሁም እያለች ነው። ነገር ግን የኢትዮጵያው መንግስት በገዛ ህዝቡ ላይ በመነሳት በነውጠኝነቱም ቀጥሎበታል። ይህ በእንዲህ እንዳለ በሌላ ሰበር ዜናችን የአብይ አህመድ መንግስት ለተባበሩት መንግስታት ደብዳቤ መላኩ ተነገረም። ኢትዮጵያ ኤርትራ ላይ እርምጃ እንደምትወስድ በደብዳቤው አስጠንቅቋል ተብሏል። በባለፈው በሰኔ ወር ከተላከው ደብዳቤ በተጨማሪም ኢትዮጵያ በውጭ ጉዳይ ሚኒስትሯ በኩል ለተባበሩት መንግስታት ድርጅት ኤርትራን በማስጠንቀቅ የአቤቱታ ደብዳቤም አስገብታለች ተብሏል። ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኖ ጉተሬዝ የተላከው ደብዳቤም የኤርትራ መንግስት ህወሓትን ጨምሮ ሌሎች በክልል የሚንቀሳቀሱም ታጣቂዎችን እየደገፈ የኢትዮጵያን ሉዓላዊነት እየተዳፈረች መሆኗንና ኢትዮጵያም ይህንን በሉዓላዊነቷ ላይ የሚደረገውን እንቅስቃሴ ለማስቆም ሕጋዊ ሞራላዊና ተፈጥሯዊ መብቷን ትጠብቃለች ማለቱን ከሆርን ሪቪው ያገኘነው መረጃ ያመላክታል። ኢትዮጵያ ከቀይ ባህር የተገለለችበትን መንገድ ሕጋዊ ባለመሆኑ ኢትዮጵያ የወደብ ባለቤት ለመሆን ያነሳችውን ጥያቄ አሁንም አቋሟን እንደማትቀይር አቋሟን በግልጽ ለተባበሩት መንግስት መንግስታት ድርጅት አስታውቃለች፣ ሲል ሆርን ሪቪው በወጣው ዘገባም አስታውቋል። የኢትዮጵያ መንግስት ኤርትራ ላይ ጦርነቱን ለመጀመር ምክንያቶችን እየፈለገ መሆኑን አሳብቋል። አሁን በቀጥታ ከአማራ ክልል ወዳገኟቸው አበይትና ሰበር ጦር ግንባር መረጃዎች አልፏል። ጸረ አማራውና ነውረኛው የብልጽግና ቡድን አፋር ነጻ መሬት የሚገኙ የነጌታቸው ረዳ ታጣቂዎችን ምን መናገር እንዳለባቸው ለቀናት ልምምድ እንዲወስዱ ካስደረገ በኋላ ሰሞኑን በወልዲያና በአካባቢው የማረኳቸው የህወሓት ታጣቂዎች ናቸው በሚል እንዲሁም በውጊያው ከተገደሉ ፋኖች ኪስ የተገኘ በሚል በፎቶሾፕ የተሰራ መታወቂያ ጨምሮ አገር አፍራሽ ክንዶች የተሰኘ ዘጋቢ ፊልም አዘጋጅቶ መጨረሱን አረጋግጠናል። ተኛው ዘጋዊ ፊልም ለሁሉም ሚዲያዎች ታድሏል፣ የተባለ ሲሆን ምናልባት ነገ ወይንም ከነገ በስቲያ የሚሰራጭ ይሆናል ሲሉ የመረጃ ምንጮቻችን ገልጸውልናል። ዛሬ ምሽት ሊለቀቅ የሚችልበት ሰፊ እድል አለ። ለጌታቸው ረዳት ተጠሪ ነው የተባለው በአፋር ክልል ወታደራዊ ስልጠና እየወሰደ ከሚገኘው ታጣቂ ኃይል መካከል በርካቶች በወልዲያ ዙሪያ ከፋኖ ጋር ሆነን መንግስትን ስንዋጋ ተማረክን በሚል እንዲናገሩም ካሰለጠኗቸው በኋላ መስከረም 22 2018 ዓ ም በፋና ቴሌቪዥን ቀረጻ እንደተደረገላቸው የውስጥ ምንጮቻችን ለሚዲያችን መረጃውን ልከውልናል። ድራማውን እንዲሰሩ የተመለመሉት ወጣቶችም እኚህ በምስሉ ላይ የምትመለከቷቸው መሆኑን ከመረጃ ጋር አስደግፈው በፎቶ ልከውልናል። እንግዲህ እነዚህን ወጣቶች በፋና ቴሌቪዥን በቪዲዮም ሲናዘዙ የሐሰት ፕሮፓጋንዳ ሲሰራባቸው ትመለከታላችሁ ማለት ነው። ጀንበር ያዘቀዘቀችበት የብልጽግናው ቡድን ሰሞኑን ወሎ ቤት አማራ ላይ የደረሰበትን መራር ሽንፈት አይደለም ዘጋቢ ፊልም ቀርቶ የቀረውን የእዝ ሰራዊት ቢደረድርም የማሸነፍ አቅም እንደሌለው ተረድቶታል። አሁን በቀጥታ ወደ ወሎ አልፋለሁ። በቅድሚያም ሰበር ዜና የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚልክ እዝ እጅግ አስፈላጊና ወታደራዊ ስትራቴጂክ መሬት የሆነችውን ጋሸና ከተማን ከእልህ አስጨራሽ ውጊያ በኋላም የብልጽግናን ኃይል ሙሉ በሙሉ በመደምሰስ ከተማዋን ተቆጣጥረዋል። ሰበር ዜና፣ በጋሸና ከጠዋት ጀምሮ 83ኛ ኮር በድሮንና በእግረኛ ሲዋጋ ውሎ አሁን አብዛኛው ኃይሉ ተደምስሶም የቀረ ወደ ደብረ ታቦር መሸሹም ተረጋግጧል። ጋሸናም ፋኖ ተቆጣጥሯታል። ቀሪው ሶስተኛ ኮር በፋኖ ተከቦ እጁን እንዲሰጥ አሊያም እንዲደመሰስም እድል ተሰጥቶታል። በከተማዋ የሰውና የተሽከርካሪ እንቅስቃሴ ተገድቧል። ዛሬ ዕለት ማክሰኞ የሚውለው ትልቁ የከተማዋ ገበያም ተበትኗል። ገበያተኞች ገና በጠዋቱ ወደ መጡበት እንዲመለሱም ተደርገዋል። ሚዲያችን ያነጋገራቸው የከተማዋ ነዋሪዎች ከተማዋ ላይ ከፍተኛ ውጥረት እንዳለም ገልጸውልኛል። በከተማዋ ጥምጥማት፣ ቻይና ካምፕና መብራት ኃይል ተብለው በሚጠሩ አካባቢዎች ሰፍሮ የሚገኘው ሰሞኑን የተካሄደ ባለው ዘመቻ አርብኛ አደማሊም ከመደምሰስና ከማረክ የተረፈው በሰሜን ምስራቅ እዝ የ803ኛ ኮረ ሰራዊትና ከቀናት በፊት በሽምሻ አየር ማረፊያ የተራገፉ ኮማንዶዎች በከተማዋ ዙሪያ የሚገኙ ገጠራማ መንደሮችን በከባድ መሳሪያ እየደበደቡም ይገኛሉ። በተለይ መብራት ኃይልና ጥምጠማት የሚገኙ ካምፖች ላይ የተጠመደው ጀኔራል መድፍ ከጋሸና ከተማ ወደ ስታይሽና ወልዲያ መውጫ ያሉ አካባቢዎችን በተከታታይ የዘፈቀደ ድብደባ እየፈጸመባቸው መሆኑን ሚዲያችን ለማረጋገጥ ችሏል። ከረፋት ጀምሮ ደግሞ በከተማዋና በዙሪያዋ ባሉ አካባቢዎች በሁለት ድሮኖች ቅኝት እየተደረገ ነው። አንዳንድ አካባቢዎችም የድሮን ጥቃት ተፈጸመዋል። የፋኖ ኃይሎች በከበባ የአገዛዙን ጦር እያስጨነቁትም ይገኛሉ። መወራጨቱን ትተህ እጅህን ለፋኖ ስጥ፣ ከበባ ውስጥ ገብታል ሲሉም በስፒከሮች የፋኖ ኃይሎች እየተናገሩ ነው። ስምንት መቶ ሶስተኛ ኮር ሙሉ ለሙሉ በፋኖ ጦር ተከቧል። ያለው አማራጭ እጁን ለፋኖ መስጠት አሊያም መደምሰስ ነው ሲሉም የአይን እማኞች ገልጸውልኛል። ይህ በእንዲህ እንዳለ ወደ ሸዋ ስናልፍ ሰበር ድል ዜና ከሸዋ መራቢቴ በመረሃቤት የቀጠና ውጊያው ተጠናክሮ ቀጥሏል። በሸዋ ጠቅላይ ግዛት እዝ መረሃቤት አውራጃ ሰሞኑን በብልጽግና ላይ የተጀመረው የተቀናጀ ኦፕሬሽን በጀግናው አጼ ዳዊት ክፍለ ጦር ፊት አውራሪነት ታላቅ ድሎችን እያስመዘገበ መሆኑን የአጼ አምደ ጽዮን ኮር የህዝብ ግንኙነት ኃላፊው አስታውቋል። የሸዋ ጠቅላይ ግዛት እዝ በአገዛዙ የብርሃኑ ጁላ ሰራዊት ላይ ታላቅ ድሎችን በማስመዝገብ የሚታወቀው የአጼ አምደ ጽዮን ኮር አካል የሆነው ጀግናው አጼ አምደ ጽዮን ክፍለ ጦር በሚዳና ሬማ ዙሪያ ባሉ ቅጠናው ሰራተኞች የተቀናጀ ውጊያ እያደረገ መሆኑን ኮሮ አስታውቋል። ዛሬ መስከረም 27 ቀን 2018 ዓም ምት ከረፋዱ አራት ሰዓት ላይ ጀምሮ በሚዳ ወረዳ በዩጎቪያ ቀበሌና በጃማ አደጋሎ ወረዳ ገባ ሜዳ ቀበሌ ጀግናው አጼ ዳዊት ክፍለጦር ጦር ከሚዳ ወረዳ የአርበኞች ፋኖ ጋር በመሆን ራሱን የ101ኛ አየር ወለድ ክፍለ ጦር ብሎ በሚጠራው የአብይ አህመድ ወንበር አስጠባቂ ኃይል ላይ የተቀናጀ ውጊያም እያካሄዱ ይገኛሉ። የብልጽግና ኃይል መነሻውን ከሬማ 01 ከተማ በማድረግ ወደ ኢጎቪያ ቀበሌ እየተንቀሳቀሰ ሲሆን እንደ ወርቅ በተፈተኑ በፋኖ ንበልባል ሰራዊቶች እየተራገፈ መሆኑንም ኮሩ አስታውቋል። ውጊያው ሲጠናቀቅ ዝርዝር መረጃዎችን ይዘን የምንቀርብ ይሆናል። አሁን በቀጥታ ወደ ጎጃም አልፋለሁ። አንድ ተሳቢ ኃይል ሙሉ በሙሉም አመድ ሆነ። ትልሌ ዘንግና ብርጌድ የደፈጣ ጥቃት ፈጸመ። አፋባሃ ምዕራብ አማራ ቀጠናት ቴድሮስ እዝ ጎጃም ጎምድር ክፍለ ጦር ትልል ዘንግና ብርጌድ ዛሬም ጀብዱ ፈጽመዋል። ለተከታታይ ሁለት ቀናት ከቡሬ ወደ ቲሊሊ እየተተለተለ ሲያልፍ በነበረ ዙፋን ጠባቂ ሰራዊት ላይ ቲሊሊ ከተማ አቅራቢያ ኩርብ ተራራ ላይ በተፈጸመ ጥቃት አንድ ተሳቢ ኃይል ሙሉ ለሙሉ አመድ መሆኑን የጎጃም ፋኖ አስታውቋል። ይህ የብልጽግና ቡድን የጣረ ሞት ሩጫ እያደረገ ባለበት በዚህ ወሳኝ ሰዓት እንሰለጠናለን፣ እንመረቃለን፣ እያጠቃን፣ እየማረክን፣ እየታጠቀን እንገኛለን ሲል የጎጃም ፋኖ የምዕራብ አማራ ቀጠና የቴዎድሮስ እዝ የአፋባሃ ጦር አስታውቋል። ቲሊሊ ዘንግና ሰላን ብርጌድ በትላንትና ሁለት ከኮሶበር እስከ ወንዴ ሁለት ግንባሮች አስደማሚ ድል መፈጸሙም ሳይዘነጋ ዛሬም ሌላ ተአምር መስራቱ ነው የተረጋገጠው። ትሌሌ ዘንግናን ብርጌድ የደፈጣ ጠበብቶቹ የአገው ምድር ኩራቶች ዛሬም እንደ ትላንቱ በአገዛዙ ቡድን ላይ በወሰዱት ጥቃት አንድ ተሳቢ ሙሉ ኃይል አመድ ከማድረጋቸው በተጨማሪም አንድ የብልጽግና ከፍተኛ የጦር መሪም ኮሎኔል አሻግሬ የተባለም ላይመለስም መሸኘታቸውን ነው ያረጋግጥ ነው የምዕራብ ሮስ እዝ በዚህ ብቻ አላበቃም። የኮርኔል ታደሰ ሙሉ ነብርጌድ በደቡብ ሜጫ ዋና ከተማን በገርጨጭ በመሀል ገነት ከተማን ሙሉ ለሙሉም መቆጣጠሩንም አስታውቋል። ይህ በእንዲህ እንዳለም ከአዲስ አበባ አሳዛኝ ዜና ተሰምቷል። አዲስ አበባ ከተማ ለሚ ኩራ ክፍለ ከተማ ዘጠኝ ሰዎች በአገዛዝ ወታደሮች ተረሽነው ተጥለው መገኘታቸውን የከተማዋ ነዋሪዎች ለሚዲያችን ገልጸዋል። የአካባቢው ነዋሪዎች እንደሚሉት እነዚህ ዘጠኝ ግለሰቦች ብዙ ቦታ በጥይት ተበሳስተው ሜዳ ላይ ወድቀው ነው የተገኙት። የአካባቢው ነዋሪዎች እንደሚሉት የጸጥታ ኃይሎች ለጉዳዩ ተጠያቂ ናቸውን ብለዋል። በአዲስ አበባ ከሰሞኑን የሰዎች ግድያ አገዛዙ ኃይሎች መፈጸሙን ቀጥሎበታል። ከዚህ ግድያ ጋር በተያያዘ ሰፊ መረጃ አጠናክረን በቀጣዩ ዜና ዕወጃችን ይዘን የምንቀርብ ይሆናል። በመጨረሻም በኔትወርክ ምክንያት የተዘገየውን በትላንትናው ዕለት አመሻሹን ከአርበኛ ማርሸ ፀሐዩ ጋር ያደረግነውን ቆይታ አድምጠን እንመለስ። የትላንትና የውጊያ ውሎችን ያስደምቀው የአማራ ፋኖ ብሔራዊ ኃይል በየአውደ ግንባሩ ትንቅንቅ በማድረግ ጠላትን ደምስሷል። ከአውደ ግንባር ስጀምር እንግዲህ ተጠናክሮ በቀጠለው የአርበኛ ዘመቻ ደማሪ አባ ነደው ዘመቻ ማለት ነው ከወልዲያ ተነስቶ ወደ ሀራ አድርጎ ሲጓዝ በነበረ የጠላት ተሽከርካሪ ላይ ድምሰሳ በማድረግ ተሽከርካሪ ውስጥ የነበረ ፓስፖርት ውስጥ የነበሩ ሙሉ የጠላት ሙሉ ተደምስሷል። ይህም እንግዲህ ከሰሞኑ በዘመቻ አደማሊ አባናደው መብረቃዊ ጥቃት የፈ ራፋ ኖ ቢራ ሄራፋ ባሃ ምን ይልቅ እዝ አሁንም ደፈጣ ከበባ ድምሰሳ ሽምቅን አጠናክሮ የቀጠለ መሆኑን ማሳያ ነው። በዚህም እንግዲህ በዛሬው ዕለት ከባድ መከላከል ሰራበት የሰነበተው ከወልዲያ ሀራ መስመር በዛሬው ዕለት ተሽከርካሪ በነጻነት እንኳን ማለፍ እንዳይችል ያደረገ የተሳካ ኦፕሬሽን የተሰራበትና ከአፋር ወደ ሰሜን ወሎና ሌሎች አካባቢዎች ጠላትን ለማስገባት የሚያደርገው እንቅስቃሴ በሀይል መከላከል እንደከሸፈበት ማሳያ ነው። በጣም እናመሰግናለን፣ አርበኛ ማረሸት ፀሐዩ ላደረስከን መረጃ። በሌላ የግንባር መረጃ አድማጭ ተመልካቾቻችን፣ በተለይ የአማራ ፋኖ ብሔራዊ ኃይል አፋብሃ ቴድሮስ ዝ በዛሬ ሁለት በሁለት አውደ ግንባሮች ላይ ተጋድሎ በማድረግ ድል ስለማስመዝገቡ ነው መረጃ የደረሰን። የመጀመሪያው በመስከረም 26 ቀን 2018 ዓ.ም የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴድሮስ ዝ ስምንተኛ በላይ ዘለቀ ክፍለ ጦር አካል የሆነው የበረሃው ንጉሥ ዛምብርሃ ብርጌድ ደጀን ወረዳ በሚገኘው የአገዛዙ ካምፕ ላይ ሰበር ከበባ በማድረግ እንዲሁም ካምፑን በመስበር በርካታ ያገዛዙን ኃይል እስከ ወዲያኛው ስለመሸኘቱ ነው የታወቀው። በዚህም ኦፕሬሽን 16 ሚሊሻ እስከ ወዲያኛው ሲሸኝ፣ ሁለት ከባድ ቁስለኛ እና ሰባት የነፍስ ወከፍ መሳሪያ ስለመማረኩ ነው የታወቀው። በተመሳሳይ በዚሁ ቀጠና ጀብደኛው ጎጃም አገው ምድር ክፍለ ጦር አስደማሚ ድልም ስለማስመዝገቡ ነው የታወቀው። ወንድማማቾቹ ብርጌዶች በጥምረት ታላቅ ጀብድም ስለመፈጸማቸው ነው መረጃችን የሚያሳየው። በተለይ ደግሞ ከጠዋቱ 12 ሰዓት ጀምሮ እንጅባራ አቅራቢያ ምርክት ተብሎ በሚጠራ አካባቢ የተጀመረ ውጊያ ለተከታታይ አራት ሰዓታት በመዝለቅ በተለይ በኮንክሪት የተሰራው ምሽግ በመስበር 31 ማንነቱ በተለይ ማንነት የለሽ የባንዳር አድማ ብተና እስከወዲያኛው በማስወገድ አስር በላይ ቁስለኛ በማድረግ ወደ እንጅባራ ሆስፒታል እንዲገቡ መስለ ማድረጋቸው ነው የታወቀው። የአማራ ፋኖ ብሔራዊ ኃይል በተለይ ምዕራብ አማራ ቀጠና ቴዎድሮስ እዝ የቃል አቀባይ የሆነው ፋኖ ማርሸ ጻዩ በጉዳይ ላይ ተመሳሳይ መረጃን ያቀርበን ያደርሰን አሁንም ተመልሶ የምንከታተለው ነው የሚሆነው። የአርበኛውን መልእክትና የአርበኛውን መረጃ ተከታትለን ተመልሰን እንገናኛለን። ሁለተኛው እንግዲህ የደፈጣ ጥቃት የምዕራብ አማራ ቀጠና ቴዎድሮስ እዝ የጎጃማ ጎምድር ሶስተኛ ክፍለ ጦር ቲሊሊ ዘንገና ብርጌድ የብልጽግና ካድሬ በርካታ ቁጥር ያለው ካድሬ እና ሰራዊት ተጭኖ ሲንቀሳቀስበት የነበረ መከላከያ አድማ ብተና የያዘ ተሽከርካሪ እንደዚሁ በደፈጣ ተደምስሷል። ይህም እንግዲህ ከቡሬ በመነሳት ወደ ቲልሊ ከተማ ሲሄድ የነበረ የጥራት ተሽከርካሪ ነው፣ በደፈጣ እንደዚሁ የተደመሰሰው። በሌላ ወደ ውጊያ በዛሬው ዕለት ያው የቴዎድሮስ እዝ ማለት ነው፣ በስምንተኛ በላይ ዘለቀ ክፍለ ጦር አካል የሆነው የበረሀኛው ዛምበረሃ ብርጌድ በዛሬው ዕለት በጠላት ላይ እንደዚሁ መብረቃዊ ጥቃት በመፈጸም በአጠቃላይ ሀያ አካባቢ የጠላት ኃይል ሲደመስስ ሰባት የነሶክፍ መሳሪያ ማርኳል። እንደዚሁ የጀብደኛው ጎጃም አገው ምድር ክፍለ ጦር በዛሬው ዕለት በቲሊሊ ዘንገና ብርጌድ፣ ቀኝ አዝማች ሰሜነ ደስታ ብርጌድ፣ ጊዮን ብርጌድ በጋራ በመሆን ባደረጉት አውደ ውጊያ ከኮሶበር ወይም እንጅባራ ከተማ በቅርብ ርቀት ላይ ከፍተኛ ቁጥር ያለው የጠላት ኃይል ሙትና ቁስለኛ በማድረግ አስራ ስምንት ክላሽንኮቭ እና በሺዎች የሚቆጠሩ ተተኳሽ ማርከዋል። ይህ አውደ ውጊያ ከጠዋት አስራ ሁለት ሰዓት የጀመረ ነበረ። ምርክታ ተብሎ በሚጠራው አካባቢ የተደረገ ውጊያ ነው። ለአራት ተከታታይ ሰዓታት በተደረገ መደበኛ ውጊያ ከፍተኛ ቁጥር ያለው ሰራዊት ሲደመሰስ አስራ ስምንት ክላሽንኮቭና በሺዎች የሚቆጠሩ ተተኳሽ መማረክ ተችሏል። ከአውደውጊያ ስንወጣ እንግዲህ በስቦ ማስገዳ ስልት በላይ ዘለቀ እዝ ማለት ነው። ጎንደር የበጋሻው ክፍለ ጦር በዛሬው እለት በስቦ ማስገዳ ስልት የአድማ ብተን አባላትን አስገድቷል። በዚህም አንድ ብሬን እና አስራ አንድ ክላሽንኮቭ በመያዝ የጎንደር የበጋሻው ክፍለ ጦርን ተቀላቅለዋል ማለት ነው። አስራ ሁለት የሚደርሱ የአድማ ብተን አባላት በምዕራብ አማራ ቀጠና ቴዎድሮስም እንደዚሁ በየቀኑ ከሰላሳ እና ከአርባ በላይ የሚደርስ የመከላከያ እና የአድማ ብተና እንዲሁም የሚሊሻ አባላት ከነሙሉ ትጥቃቸው እየወጡ ህዝባቸውን እየተቀላቀሉ ትግሩን እየተቀላቀሉ ነው ያሉት። በዚህም በስቦ ማስከዳ ስልት ስርዓቱ እየፈራረሰ ከፍተኛ ቁጥር ያለው ከአባል እስከ አመራር እየከዳበት ያለው ሁኔታ ነው ያለው። ወደ ሌላው ጉዳይ ስገባ እንግዲህ ህዝባዊ ውይይትን የተመለከተ ነው። በዛሬው ዕለት በተደረገ ህዝባዊ ውይይት በበርካታ የምዕራብ አማራ ቀጠና ቴዎድሮስ እዝ አካባቢዎች እንዲሁም የምስራቅ አማራ ቀጠና ሚኒሊክ እዝ አካባቢዎች ህዝባዊ ውይይት ተደርገዋል። በቀጣይ አፋ ባህል የሚያደርገው እንቅስቃሴ በቀጣይ ለሚጠበቅበት ህዝባዊ ሞቢላይዜሽን ስራ ህዝባችን ዝግጁ መሆኑን እና አካባቢያዊ የሆኑ ትግሉ ያመጣቸው ችግሮች አንድ በአንድ ከማህበረሰባችን ላይ በውይይትና በንግግር እየተፈቱ መልካም አስተዳደር እየሰፈነ ህዝባችን የፖለቲካ የኃይል የሎጂስቲክ ድጋፍ የሚያደርግበት መንገድ እየተጠናከረ ነው ያለው። በምስራቅ አማራ ቀጠና የሚደረገው ህዝባዊ መድረክ ለበርካታ ወራት ምናልባትም ከሀያ እና ከ እዚያ በላይ ለሚሆን ወራት በጠላት ቀጠና ስር የነበሩ በጠላት ተይዘው የነበሩ ከተሞችና አካባቢዎች ሰሞኑን በአርበኛ ደማሪ አባናደው መለቀቃቸውን ተከትሎ በዘመቻው ማለት ነው የጊዜያዊ አስተዳደር ማዋቀር፣ የህዝባዊ ውይይት፣ የችግር አፈታት፣ የመፍትሄ የፍትህ አሰጣጥ ሂደቶች ናቸው እየተሰሩ ያሉት። በዚህም ውጤታማ የሚባል ስራ እየተሰራ ነው። ሌላው በዛሬው ዕለት እንደዚሁ በምስራቅ ጎጃም አካባቢ እነማይ ወረዳ የሚገኙ መምህራን አንድ ሺህ ሁለት መቶ የሚደርሱ መምህራን ከአፋ ባሀ የማዕከላዊ ኮማንድ አባል እና የምዕራብ አማራ ቴዎድሮስ እዝ የምክትል ሰብሳቢ ና የፖለቲካ መምሪያ ኃላፊ አርበኛ ትርስ መረዳምጤ ጋር በትምህርት አሰጣጥና በአጠቃላይ በትግል ሁኔታ በአጠቃላይ ሀገሪቱና የአማራ ህዝብ የህልና ትግል ባለበት ሁኔታ ላይ ተመካክረው ነበረ። በዚህም ትምህርትን በተመለከተ አጠቃላይ አፋብሃ ያዋጣው ቅድስ ያዋጣው የያዘው አቋም የደረሰበት ውሳኔ ምን እንደሚመስል ሳይንሳዊ ና ጥናታዊ በሆነ መንገድ አንድ ሺህ ሁለት መቶ ለሚደርሱ መምህራን እንደዚሁ ገለጻ ተደርጎ መምህራኑም በተሰጣቸው አቅጣጫ እጅግ በጣም ደስተኛ መሆናቸውን መልስ ሰጥተዋል። ከዚህ ጋር በተያያዘ የደህንነት ስጋት ያለባቸው እንደነበሩና ና ከእንግዲህ በኋላ ግን አፋ ባሃ በየትኛውም አካባቢ ስርዓታዊ ተልዕኮ የሌለውን ማንኛውንም አካል ኢኖሰንት የሆነ አካል ሁሉ በማንኛውም ቦታ ውስጥ መንቀሳቀስ እንደሚችሉ ለመምህራን ጭምር የደህንነት ዋስትናቸው የተረጋገጠበት እለት ሆኖ ተመዝግቧል።